ኤኮንን አሰርቸው ነበረ፣ ማስታወቂያ አሰርቸው ነበረ። ሰው ሁሉ ገርሞት ራሱ ይሄ ነገር ኢትስ ኖት ሪል አይደለም፣ እንዴት ኤኮን ይሰራል? ፎቶሾፕ ተደርጎ ነው። ከሌ ከሌ ምንድን ነው የሚሰራው? እሱ እኮ ይሄ ነው የሚሰራው። እዛ ስራ ውስጥ እንገባል ተከትለን፣ ምንም ግን ውስጣችን ኢትስ ያ አይደለም። እኔም ብሆን አለ ማንም ሰው ቢሆን ማንም ሰው ምንም ነገር አያቅ። አንተ የሆነ ነገር ካመንክበት ይሄ ነው መንገዱ ካልክ ሂድበት። እንፈራለን ለመወሰን ኃላፊነቱን መውሰድ ስለማንፈልግ። ግን እንደዛ ሲሆን ደግሞ ድርጅት ሆነ ማንኛውም ኤስታብሊሽመንት የትኛውም እንትን አያድግ። በጣም ተስፋ ያለኝ ሆነስሊ ወጣቱ ላይ ነው። ወጣት አር ዳይናሚክ። ወጣት ብዙ ነገር ያውቃሉ ር ሞር በተለየ መንገድ ነገሮችን ያያሉና ምናችሁ ተመልካቾቻችን ሌላ እንግዳ ይዘን ተመልሰን መተናል ይህደጎ አቤሴሎም ይባላል ግን የቅርብ ጓደኞቹ ወይም ቤተሰቦቹ ቦቢ ብለው ነው የሚያውቁት የቀስተደመና ስራ አስኪያጅ ነው ዛሬ እንግዲህ እንድናወራ ያሰብኩት እንግዲህ ሀገራችን ላይ የተለያዩ ትልልቅ ድርጅቶች ባለፉት አመታት ውስጥ ተመስርተዋል ነገር ግን ወደሚቀጥለው ትውልድ እንዲተላለፍ ማስቻል ደግሞ ራሱን የቻለ ጥበብ ነው። እዛ ውስጥ ትልቅ ስራ ከቤተሰብ ሚጠበቃል። እንደዛውም ደግሞ ለዛ ቤተሰብ ብቻ ሳይሆን ለብዙ ሰው ሊተርፍ የሚችል ትልልቅ ብራንዶችን መገንባት ይቻላል። በዛ መልኩ ዛሬ እንዴት እሱ ጋር ሲደርስ ቀስተደመናን እንዴት እንደያዘው እንዴት እንዲያድግ እንደረዳው፣ እዛ ውስጥ የተመለከታቸውንም ሂደቶችንም ያካፍለናል። የራሱንም ህልም ደግሞ በዛ ውስጥ እንመለከታለን። እንኳን ደህና መጣ ቦቢ ብዬ ነው ያው የምቀጥለው። ችግር የለም አርገን እንድንሄድ ዛሬ ትልቁ እንድናየ የፈለግኩት ተመልካቾቻችንም እንዲመለከቱት የፈለግኩት ትልልቅ ድርጅቶች ሲመሰረቱ ያው የራሳቸው ህይወት አላቸው፣ የራሳቸው ቪዥን አላቸው። ከዛ በኋላ ደግሞ አመታትን ተሻግረው እንግዲህ ለራስ ለዛ ለፈጠረው ቤተሰብ ብቻ ሳይሆን ለብዙዎች ሊተርፉ የሚችሉ እንዲሆኑ የሚያስችል አይነት የራሱ አካሄድ፣ የራሱ ጥበብ የሚፈልግ ይመስለኛልና አንዱ በአንተ ቤተሰብ ውስጥ እየሆነ ያለ ስለሆነ ያንን እንድንመለከት ያንተንም ደግሞ የስራ ሂደትህን እንዴት አድርገህ ተረከብከው የሚለውን እያየን እንሄዳለን። ግን ለመጀመር ቤት ውስጥ ስታድግ ስታድግ ከዚህ ጋር ቅርብ ሆነው ከስራ ጋር ቅርብ አድርገው ነው ያሳደጉ? እውነት ለመናገር ያደግን ያለ ብዙም ከስራው ጋር አባታችን አላስቀረበንም ግን ውሌ ምለው ነገር አለ። አባቴ ሞር አርቲስቲክ ነው እንጂ እንደ ቢዝነስ ሰው አይደለም እና እኛ ራሳችን ፈልገን አንዳንድ የሚያደርገው ነገር ይገርመንና እኛ እንከታተለው ነበረ። ማይ ሩጫ ላይ አትሌቲክስ የሆነ ነገር ሲያሰራ ምን ሲል እና ያ ነገር ምን ያህል ኢምፓክት እንዳለው ኦፍኮርስ ለራሱም፣ ግን ለአገር ንድ ኢቨን ዝ እንደ ብራንዲንግም ለድርጅቱም የሆነ ነገር ውስጤ አይ ቲንክ እኔም ጋርም ወንድሜም ጋር ቀርጸዋል። ሶ ብዙ እሱንትን ባይለን ቢካዝ እስዋ ጥዋት ሌሊት ነው የሚነሳው አስር ሰዓት አስራ አንድ ሰዓት እና ይሄዳልና ሶ ያ ትምህርትና ዩ ሌሊት ነው የሚገባው ሰው አንከታተለውም ነበረ፣ ግን ወን ሀድ ቻንስ ቻንሱ ሲኖረን ያው እንትን አርቲስቲክ ሳይዱን ነበረ በደንብ የምንከታተለው። ብዙ ያስቀርቡንም፣ ግን የኛ ፍለ ቢኮዝ ዳይናሚክ ካራክተር ስለነበረ፣ በተለይ አባቴ የሆነ በቃ ሁሉ ሰው ስሙ ሲጠራው የሆነ የሚያሳድርብሽ ነገር አለ ውስጥ ሰው። በዛ መንገድ ካይን ኦፍ ሰልፍ ከራሳችን የመጣ ኢንትረስት ነው ብዬ አስባለሁ። ግን እሱ በዚህ ሂዱ በዛ ሂዱ ምናምን አይነት ብሎ ይህንን ተማሩ ኦር ተከተሉኝ ብሎ ያለው ነገር አይደለም። ፊልም አጠና ፊልም አጠናት ብዙ ዘ ገርመዋል ፊልም አንድ ለምን እንደምወድ አንድ ነገር አባቴ በጣም እንትን ነበረ፣ ከቤት እንድስንወጥ አይወድም ነበር። ስለዚህ ኦንሊ ቲንግ የሚፈቅድልን ያደግን ያለ ፊልም ተከራይታችሁ እዩ። ስለዚህ ያ ነገር እንዲያድርብን እንትን እሱም ደግሞ ያው ኦቨር ፕሮቴክቲቭ ከመሆኑ ነው። በዛን ጊዜ አይ ቲንክ ብዙ ቤተሰቦች እንደዛ ነገር ነበራቸው። በዛን ጊዜ ልል ፕሮቴክቲቭ ነበሩ። ሰው ፊልም አጠናው ቬሪ ዲፍረንት ከቢዝነስ ግን፣ አት ሴም ታይም ደግሞ ከፊልምም ሆነ ከክሪኤቲቭ ነገር ወደ ቢዝነስ ብዙ ነገር አፕላይ ያደርጋል ብዬ አስባለሁ። ወደዚህም ስራ ስገባ ጠቅሞኛል ብዬ አስባለሁ። ያ ስለዚህ ፊልም ነው ያጠናት እና ስለዚህ መጣ አጥንተ መጣ ተረከብክ ዝግጁ ነበርክ? በሰዓቱ እውነት ለመናገር ዝግጁ አልነበርኩም። ገና ስራውንም አላቆም ነበር እና ወዲያውም አልተረከብኩም። እኔ ስመጣ ሌላ ስራ ውስጥ ገባ። ኢቭን አንድ ፊልም ሰርቼ ነበረ። ፊልሙ የመጀመሪያ ፊልም ሆኖ ተመረቀ ሞል የአስራ ሦስት ወር ጸጋ የሚባል በዛን ጊዜ አናሳይም የአበሻ ፊልም ብለው የእኛን ፊልም ግን በኮሚቴ ተመርጦ ይሄማ መታየት አለበት ተብሎ የአስራ ሦስት ወር ጸጋ ታየ። ከዛ ቀጥሎ ግን ሳይታሰብ ወደ ሬስቶራንት ባር ላውንጅ ቢዝነስ ገባው። እሱ ደግሞ ኦልሞስት ስድስት ሰባት ዓመት የቆየሁበት ከዛ የወጣሁት ምክንያት ያው እናቴም አረፈች፣ አባቴም ትንሽ ቆይቶ ታመመ። ሞር የተውኩት መጠበኛውን ስራውና ሞር ፎከስ ወደዚህ መጣና ያው የኔም አባት ይሁን ብዙ አባቶች ስራ ወዲያው አይለቁም እስከ እና ይሄ ነገር ደግሞ መቀየር አለበት ልጆችን ቀስ በቀስ የሆነ እንዳወራ ነው ሳክሴሽን ፕላን መኖር አለበት፣ ምንድነው ቀጣይ የሚለውና አስተምሮ አይተውና ምንድነው ሀፕን የሚያደርገው። ለዚህ ነው አንዳንዴ የማይቀጥለው ወይም ባንዴ ያርፋሉ፣ የሆነ ነገር ይፈጠራል። እና ያንን ነገር እንትን ኮንትሮል ለማድረግ ይከብዳል። ስለዚህ እኔ አባቴ ታሞ እንትን ካለ በኋላ ስገባበት ቀላል አልነበረ። ብዙ ነገር መማረውም ነገሮች ነበሩ። ስለ ስራው ወዲያው አይደለም የተረከብኩት። ወዲያው አይደለም እንትን ኢዚ አልነበረም፣ ግን ስሎሊ ስሎሊ እንዳልኩች ከፊልም እንትን ያለኝን ኤክስፔሪየንስ ከተለያየ ኢንዱስትሪ አፕላይ ታደረጊው እና እና ምንድነው ኦልዌይስ አንድ መስመር አይደለም። የሆነ ነገር ብዙ ሰው ቢዝነስ ካጠና ይሄ ነው አሰራሩ ኦር ይሄን ከሆን ይሄ ነው አሰራሩና፣ አንዳንዴ አንዳንድ ላይፍ ፍሉዊድ ነው። ብዙ አይነት አማራጭ መውሰድ ትችላለህ። ኖ ራይት ይሄኑ መልሱ፣ ይሄኑ መልሱ አይደለም። ሰው ከማንኛውም ኢንዱስትሪ መተሽ ስ ኢኖቬቲቭ ወይስ ክሪቲቭ ወይስ ይሄንን ራን አደረገዋለሁ። ሰው ደግሞ እንዴ አይቻልም፣ እንደዚህ እኮ አይደረግም፣ እንደዚህ አልተለመደም ሊልህ ይችላል ግን ኮሽን፣ ለምን ሰው እንሞክረው፣ እንሞክረው በዚህና የራሱን ሪዛልት ይዞ ይመጣል። ያንን ነገር በቃ ያልተለመደ ያ መጣው በሂደት ቀስ ብዬ ቴክኦቨር አረኩ። ኢንማይ ኬስ እንዳልኩሽ ፋሚሊ ትራጀዲም ስለነበረ ነው በንደዛ ሙሉ በሙሉ ራን ላረገ የቻልኩት። እሺ፣ አሁን ወደ አንተ እንምጣና ምን አየህበት የስራ ሂደት ውስጥ? እንግዲህ አሁን ተመልካቾቻችን አንድ የሚመለከቱበት ምክንያት ድርጅት መመስረት አይጠበቅብህም እነዚህን አካሄዶች ለመማር እና ወደ ራስ ህይወት አደለ ለመመንዘብ፣ ሁላችንም የሚያስፈልጉን አስተሳሰቦችም አሉ፣ አካሄዶች አሉ። ሰው አያያዝ፣ ሰዎች ጋር ያለን ተግባቦት ብዙ ነው፣ አደለ። እስኪሉ እዛ ውስጥ በተለይ ደግሞ ማስተዳደር አዲስ ሲሆን ደግሞ ይቀላል ይመስለኛል የነበረ ላይ መተህ አንተ ኦልሬዲ የተሰራ ካልቸር ይኖረዋል ቤቱ አይደለ ስለዚህ ምን አየህበት ስ እሱን በደንብ እንመልከት እዛ ውስጥ ምን ተማርክበት አንተ ራስህ ላይ ምን አሳደግ ሂደትህን እንመልከት አሁን ያልሹ ነገር ትልቅ ነገር አለ ውች አንዳንዴ ኢቨን ድርጅት ከዜሮ መፍጠር ይቀላል ቨርሰስ የነበረን ድርጅት ይዞ ማስቀጠል እንትን አለው፣ ሁለቱም ቻለንጅ አለው። ግን የነበረን ትሬንድ ካልሆንሽበት ካላወቅሽ ዲፍረንት ካይን ኦፍ ላይፍ ስታይል ከነበረሽ ቤተሰቦችሽ ሌላ አይነት ላይፍ አሳይተዎች፣ ወይ በደንብ ተንከባክቦ ምንም ነ ወደ ስራ ሳያስተምሩ እሱን ሳድንሊ ራን አርክ ስትባል ሊከብድ ይችላል ቢካዝ ያ የሚያስፈልግ መሳሪያዎች ቱልስ ላይ ኖር ይችላል። ሶ ሁለቱም ለእኔ ከባድ ሆኑን የታየኝ በተለይ እንዳልኩሽ መልካም ሰው ነበረ ድርጅቱ እንዲቀጥል የሚፈልግ፣ ግን የውስጥሙ የድሮ አሰራር፣ ቬሪ የድሮ አመለካከት። እሱን ደግሞ ሰብሮ ወደ ዘመናዊ ለማድረግ አንዳንድ ሰው በቃ እንደ ሪዚስት የሚያደርጓሉ፣ ማይፈልጉታል እሱን ሰብሮ ደግሞ ወደ አዲሱ ቻፕተር ለመግባት ቻለንጅ ነበረው። ይሄ ቻለንጅ ደግሞ አንዳንዴ ከፋሚሊም ጋር፣ ከሰራተኛ ጋር ብቻ ሳይሆን ከወንድም ጋር ሊሆን ይችላል ከእንትን ፋይት አድርገሽ የትኛውን የተሻለ መንገድ እስከምትደርሱ ኢትስ ቬሪ ቢግ ቻለንጅ እና ማንኛውም ሰው አዲስ ሆነሽ ትመጪ ቻለንጅ ማድረጉ አይቀርም በአቅጣጫው ሁሉ ሰው የምትዩ ነገር ምን፣ እሱ እኮ አያቅም እንን የሆነ ለቤተሰቦች ላይ ደግሞ ብዙ ማየው ነገር ማስጠነቅቀው ነገር ሰው ከመካከል ይገባል። በተለይ ሁለት ሶስት ሰው እንደ ስራ አስኪያጅ ወር ባለቤት ወር የሚወርሱ በተለይ ትልቅ ድርጅት ካለ ውሌ ከመካከል ሰው ይመጣል። ሰራተኛ ሊሆን ይችላል፣ ቤተሰብ ሊሆን ይችላል። ከሌኮ እንደዚህ ያለ ስላንተ ከሌኮ ስላንች እንደዚህ ያለ ወንድም እህት ምናምን እና ያ ነገር የሆነ እሳትን እንትን ያደርጋል። እና ዋናው ነገር በዛን ሰዓት የራሳችሁን ቫሊዩ ማወቅ ቤተሰብ እንዴት ነው ያሳደገ ስ ር ይሄ እንደዚህ አይነት ሆነን ወይ በእንደዚህ እንት ምንል አይደል፣ እሱ ነገር ክሊር ከሆነ ን የተስማማሽ የተስማማሽ፣ አንድ የሆንሽ ትመጫለሽ። አንድ የሆንሽ የመጣሽ ደግሞ ማንኛውም ስራ ለፌል ለማድረግ ሞሪ በቀላሉ ፌል አያደርግም። ዋናው ነገር አንድ መሆን ቀላል አይደለም። ብዙ ብዙ ቤተሰቦች ቻለንጅ አላቸው፣ ቢግ ቻለንጅ። የሁሉ ሰው ፍላጎትና እንትን አንድ አይደለም። አንዳንድ ሰው ለራሱ ብቻ ይፈልጋል። በቃ የኔን ድርሻ ይሰጠኝና ልውጣ። አንዳንድ ሰው ደግሞ ነው የአባትና የእናታችንን ስም እናስቀጠ ነው። አንዳንድ ሰው ደግሞ ሌላ ይሆናል። የእሱ እንትን እና ያንን ነገር አንድ አድርጎ ለመቀጠል አንዳንድ ዴ ት ቢካምስ ቨሪ ቻለንጂ እሱ እሱ አልፈነዋል። እኔም ወንድሜም አሁን ጥሩ ቦታ ደርሰናል። እንደ ድርጅት በቃላማችን ቪዥናችን ምንድ ነው? ቀስተደመና በጣም ትልቅ ድርጅት ነው፣ የሚታወቅ ድርጅት ነው። ነገ ላይክ እኔ ውል የምለው ነገር አለ። ውጭ ሀገር በጣም የሚያስቀናኝ ነገር ድርጅቶች መቶ ዓመት ፕራይቬት ካምፓኒስ ሲኖ የመንግስት ሳይሆኑ ፕራይቬት የሆኑ መቶ መቶ ሀምሳ ዓመት ሁለት መቶ ሲባል ለምን ኢትዮጵያ ውስጥ በቃ ከአንድ ሁለት ጄኔሬሽን እንዳልች በኋላ አያልፍም? እና ስ አላማ አንድ ስለማይሆን ነው። ግን ያ አላማ አንድ ከሆነ ያ እንደርሳለን መቶ ዓመት ሁለት መቶ ዓመት ሶስት መቶ እና አሁን ለምሳሌ ኤኮንን አሰርቸው ነበረ፣ ማስታወቂያ አሰርቸው ነበረ። ሰው ሁሉ ገርሞት ራሱ ይሄ ነገር ኢትስ ኖት ሪል አይደለም እንዴት ይኮን ይሰራላለ? ፎቶሾፕ ተደርጎ ነው። እሱን የመሰለ ሰውዬ ባለ ሀብት እንዴት ነው አንድ ፍራሽ ማስታወቂያ ሊሰራል የሚችለው? ግን ያልኩት ነገር ምንድን ነው አላማ ላይ ሱ እና ከይቅርና ኢትዮጵያ ከአፍሪካ የሚታወቅ ብራንድ መውጣት አለባት። በቅዳት አንተ የአፍሪካ ትወዳለ። ሰው ለምን ቀስተደመና ኬዲ ስም ሰተ ነው እንደነ ጉቺ ሆነ ዶልቼ ገባና ሆነ ት እንደዚያ ለምን አንወጣም? ዋይ አፍሪካ ኦልዌዝ ብራንድ አንፈጥርም? ዋይ ዝት ከውሌ ከችግር ለምን አድ አሪፍ ነገር አንፈጥርም? የሚለው ነገር ስለው ፋንታስቲክ በቃ እንስራ እና እሱም ይፈልገዋል ያንን ነገር እና ብዙ አፍሪካኖች ብዙ ኢትዮጵያኖች ይፈልጉታል እ እንዳልኩሽ ደግሞ አንዳንድ ሰው ከመካከል ኦልዌስ አለ ነው መልካም ነገር የማይፈልግ ራስሎንገ አስተዳደግሽን፣ አካሄድሽን ካወቅሹ ያ ነገር ኢቬንቹላሊ ያሸንፋል ብዬ አስባለሁ። ይሄ ደግሞ ለእኔ ሳይሆን ለብዙ ቤተሰቦች እንደዚህ አይነት ችግር የሚያሳልፉ ከሆነ ማስተላለፍ ንብረታቸው እንዴት ነው የሚቀጥለው እንዴት ነው ለልጅ ልጅ የምናስተላልፈው የሚለውን ነገር አሁን ወጣቶች ያዩናል ገና ከትምህርት ቤት ወጥተውም ያሉ ወጣቶች አይሆናል፣ ስራም ላይ ያሉ ትልልቅ የሚባሉ አሁን ደንዚህ አይነት ህልሞች ትልቅ ነው ሩቅ ነው ለነሱ ለሚመለከተው ሰው አደለ፣ ጀምረው ሂደት ውስጥ ያሉ የሚያስፈልጉን ደግሞ ስኪሎች አሉ አደለ፣ ዝም ብሎ ስለማይመጣ ማለት ነው። እስቲ ምን ትላቸዋለህ? ምን ያዳብሩ? ምን ላይ ኢንቨስት ያርጉ? ውጭ ሀገር የነበርኩ ጊዜ ኢንተርን አረግ ነበረ የሆነ ድርጅት ፊልም ድርጅት እና ትልቅ ፕሮዱሰር ነበረ። ስሙ ፒተር ጉበር ይባላል። በአሁኑ ጊዜ የቅርጫት ኳስ ባለቤት የጎልደን ስቴት ዋሪየርስ ነው። እና የሆነ ፊልም ሰርቼ እሱ ጋር ኢንትርን ሳደርግ ሊየው ፊልሙን ብሎ እሱ ቢሮ ቁጭ ብለን ፊልሙን የኔን ፊልም አየው። ኖት ሰጠኝ። ካለቀ በኋላ የሆነ ነገር ያለኝ ነገር አለ እና ሰድ እኔም ብሆን አለ ማንም ሰው ቢሆን ማንም ሰው ምንም ነገር አያውቅም። አንተ የሆነ ነገር ካመንክበት ይሄ ነው መንገዱ ካልክ ሂድበት። ይሄ ሁሉ ነገር ምታየው ሙቪም ሆነ ስክሪፕትም ሆነ አይዲየስ ሆነ ሆነ በቃ ሰውን የፈጠረው እንደኛ ራይት። ስለዚህ እኔ ኖት ሰጠው። ስለዚህ ፊልም ግን እዳዝ የሚን ትክክል ነው አይደለም ስታይልህን አንተ ወቀውና ለልጆች አንድ ምላችሁ ያመናችሁበት መንገድ ይሄ ነው ካላችሁት ሰውም አይቻልም፣ አይደረግም፣ ተደርጎ አይታወቅም የሚለውን ነገር ከማይንዳችሁ አውጡት። አይ ቲንክ ይሄኛው ትልቁ የስኬታማ ስክሰስ ቁልፍ ነው ብዬ አስባለሁ። ጀስ አይቻልም የሚባለው ኖር አይደረግም፣ በቃ ፍጠሩት፣ መንገዱን ክሪኤት አርጉት። ምን ላይ ነው ኢንቨስት ሰውን ልለው ኦንሊ ፓሽናችሁ ላይ። አይ ቲንክ የእውነት ስለ ገንዘብ መጀመሪያ ላይ ባታስቡ ሹር። እዚህ ላይ ኢንቨስት አድርጉ እዚህ ላይ ኢንቨስት ልንል እንችላለን። አንዳንድ ሰው ደግሞ በ ይሄ ነገር እዚህ ሀገር ብዙ የምንሰማው ነገር አለ። ከሌ ከሌ ምንድን ነው የሚሰራው? እሱኮ ይሄ ነው የሚሰራው። እዛ ስራ ውስጥ እንገባለን ተከትለን ምንም፣ ግን ውስጣችን ያ አይደለም። ሶ ኢትዮጵያ ማለት ደግሞ በጣም ስፒሪቹዋል ሀገር ነን። በእግዚአብሔር እናምናለን። ሰው እግዚአብሔር ውሌላ ካመናችሁ ስሩ ያመና በቃ የምትፈልጉትን እኔ ደግሞ አልጠላችሁም። ሶ ፓሽነትሊ በቃ ላይክ ለእንትኑ ሳይሆን ለእንትን የበጣም የምትወዱትን ነገር ተከተሉ። እን ሳምሃው እኔ አምነዋለው፣ ገንዘቡ ይመጣል። ታትስ እንትን እና ዶክተር መሆን ከፈለግ ግን ኢትዮጵያ እኮ ዶክተር በደንብ ጥሩ እንትን ክፍያ የለውም። እሱን አታስብ፣ ጃስት ቢ በስት ዶክተር መጠበቅ ል የሆነ ነገር መንገዶች ይፈጠራሉ። ከዛ ቀጥሎ ተረዳሽን ያንን ድምፅ ውስጥን ተከተል። ከዛ ውጭ ያለው ግን ኖይዝ ነው ላይክ ጩኸት ነው ጩኸት ነው ምለው እዚህ ግባዛ ግባዛ የራስን ከተከተል ግን ዛት መጨረሻ ላይ ሰክሰስ ያመጣል። ቢኮዝ ከእግዚአብሔር ውስጣችን ያለ ይነግረናል ስኖ ጋይድ ሚያደረገ ብዬ ነው ማስበው ለወጣቶቹ እስቲ ልማዶችህን ደግሞ ንገር። ልማዶችህ ስል ስራ ላይ የስራ አካሄድ ይኖርሃል ደይል ደለ፣ እስቲ አንዱን ወርክ ፍሎህን ንገር። የኔ ወርክ ፍሎ አሎት ኦፍ ታይምስ በየቦታው እንትን ነው፣ አንዱ ጋር ዘላለሁ አንዱ ጋር እንትን ሚቲንግ ማድረግ ወዳለሁ። ከዲፓርትመንት ጋር ፐርሶናላይድ ሚቲንግ ወዳለው። ይሄ ጀነራል ሲሆን በጣም ለማሳጠር ሞክራለሁ። ግን እንደዚህ ኢንዲቪጁዋል ሲሆን ስለ ስራሽ ስለምን በደንብ እንድንግባባ ወዳለሁ ላይክ የኔ ቪዥንም ኦን ፐርሰናል ቤሲስ እንዲረዱ ፈልጋለሁ ሰው። ስለዚህ ሌላ በሌላ ደግሞ በምችለው አንዳንዴ ይከብዳል የሰፋ የመጣ ሲመጣ ድርጅቱ ግን ያለው ዲፓርትመንት ፐርሰናሊ እንድንተዋወቅ የኔ እንትን አካሄድ በምችለው አንዳንዴ ይከብዳል እንዳልኩሽ። ግን አይ ኦልሶ ኖቲስ ያደረኩት ነገር እንደዛ ሳረግ የራሱን ይዞ ለውጥ ከመጣል ቢካምስ ር ድርጅቱ የፋሚሊ እንትን ይመጣል። ከዛ ውጭ ሪፖርት መጠየቅ ሪፖርት፣ የት ነን ያለ ነው። ሌላ ነገር ደግሞ ብዙ ነገር ማየው እኔ ጋር በእኔ በኩል ማድረገው ማመን ዩ ሃፍ ቱ የተወሰነ መልቀቅ መቻል አለብን፣ ድርጅቱ ቢኮዝ እኔ ውሌ አልኖር እ ሰ የተወሰነ የለቀቅ ሲያየሽ ይሄ ማይክሮ ማኔጅ ማድረግ ሁሉን ነገር ካለኔ መወሰ ወስኑ ነው ምላቸው፣ ብዙ ሰው ስንትን፣ ወስኑ፣ ኢምፓወርድ ናችሁ፣ ስልጣን አላችሁ፣ ወስኑ። ያ ውሳኔ ትክክል ከሆነ ጉድ ክሬዲት ታገኛል፣ ካልሆንም ደግሞ እንማርበታለን፣ አትፍሩ። እዚህ ሀገር ብዙ ጊዜ ያለ እንፈራለን ለመወሰን ኃላፊነቱን መውሰድ ስለማንፈልግ። ግን እንደዛ ሲሆን ደግሞ ድርጅት ሆነ ማንኛውም ኤስታብሊሽመንት የትኛውም እንትን አያድግም ነ በቃ እሱ ነው እና ያው ኦፍኮርስ አለ ሲስተማችን የተሻሻለ ሲመጣ አንዳንዴ ማንወስነው ለምንድን ነው ይሄ ወይም ስልጣን ማንሰጠው አሳልፈን ሙስና ኮራፕሽን እሱ ነው አይ ቲንክ ዋን ኦፍ በቢገስት እንትን ግን የተወሰነ ላይፍ ምንም ሁሉን ነገር እንትን ልታደርግ በተቻለ መጠን ትክክለኛ ሰው ለመቅጠር ቤስት ኦፍ ዩር አቢሊቲ አድርገሽ መልካም የሆን ማየት ምናምን ግን ስን የለቀቅሽ የለቀቅሽ ትሄድ ኮዝ ነገም መልቀቅ አባቴ ሆ መጨረሻ ላይ ለቀቀው፣ እኔም አይቀርልኝም ለቀዋለሁ። ሰርክል ኦፍ ላይፍ እንደዚ ያደረግን ከሄድ ሁለት መቶ ሶስት መቶ ዓመት እና ይሄ ደግሞ ለማንኛውም ነገር ለድርጅት ብቻ አይደለም ለሁሉም ለአገር እንደ አገር ካየሹ የሚችል ስፕ የሄደ ነው ወይ ሄደ ሲስተም መዘርጋት። ውሌ እንይዛለን ውሌ ፓወር ላይ መሆን ፈልጋለሁ ማለት ደግሞ ከጊዜ በኋላ የሚፈርስ ነገር ሄደ ሲስተም ሰው ድርጅቶችም እንደዛ አሁን ላሉት ዋና ስራ አስኪያጆች ለልጆቻችሁ ሲስተሙ ላይ በደንብ ከልጆቻችሁ ጋር ስሩ። አንድ ላይ ነው ነው የሚለው። ከዛ ውጭ መጨረሻ ላይ የኔ ወርክ ፍሎ ድሮ አሁን ትንሽ እንትን አድርግ ያለ ጅ ስፖርት በጣም ሰራለሁ። ስፖርት አሁን ሾልደር ትንሽ ታምሜ ትችዋለሁ እንጂ በጣም ይረዳል። ለእንትን ነገር ማይንድህን ክሊር ለማድረግ ብዙ ነገር፣ ለስትሬስ፣ ለኤንግዛይቲ ለአንዳንድ ነገሮች በጣም ይረዳል። ኦፍ ወርክ ፍሎ ያንን ይመስላል። ምን እንጨምርላቸው ለሚያዳመጡን ወጣቶች? ያላል ነው ያነካ ነው ካለ

ግን በጣም ተስፋ ያለኝ ሆነስትሊ ወጣቱ ላይ ነው። ወጣት አር ዳይናሚክ ወጣት ብዙ ነገር ያውቃሉ፣ ሞር በተለየ መንገድ ነገሮችን ያያሉ እና ያንን ነገር ለወጣቱ ቀጥሉበት፣ በእንደዛ አስቡ። ኔጌቲቭ ከሆናችሁ ሞር ኦፍ ፖዚቲቭ ሁኑ። ለአባቶች ለእናቶች ላይ ቀስ በቀስ እንልቀቅላቸው ስ እኔ እንደማየው ኢትስ አ ቨሪ ዳይናሚክ የሆነ በጣም የሚገርም ፊውቸር ነው የሆነው። ሞር ለወጣት የሰጠን ብንሄድ ብዙ አይዲያስ አላቸው። ሪሊ ከድሮ እኛ እኛ ወጣት ከነበርንበት ጊዜ ምናምን የአሁን ወጣት ደግሞ ጅስ ኒድ የሆነ ቻንስ ያስፈልጋቸዋል ራይት እነሱ ነገር ካለ ለአገርም እንትን ነው እና ኢንቨስት ብናደርግ በመንግስት ደረጃ በምን ወጣት ላይ በጣም ትልቅ ለውጥ ይመጣል። በጣም ነው የምናመሰግነው። እኔም በጣም አመሰግናለሁ። ቴንኪ ሶፊ። ሰላም እንዴናችሁ። የግሬትነስ ሾው ከተለያዩ እንግዶቹ ጋር አብሯችሁ ላለፉት 11 ዓመት ቆይቷል። የተለያዩ ሀሳቦችን፣ እውቀቶችን፣ ልምዶችን፣ ትምህርቶችን የምንማርበት ዝግጅት ነው። ይሄ ዝግጅት ለብዙ ሰዎች ህይወት መለወጥ ምክንያት ሆኗል። በሀገርም ውስጥ ከሀገርም ውጪ አሁንም ደግሞ የተለያዩ አዳዲስ ይጠቅማሉ ብለን የምናስባቸውን ዝግጅቶች ወደ እናንተ እናቀርባለን በዚህ አብራችሁን ለመሆን ሰብስክራይብ እያደረጋችሁ ሀሳባችሁን እየሰጣችሁ ቤተሰቡ ነው።